ሰላም ውድ የቻናሌ ቤተሰቦች ሀሁ ኢትዮ አካዳሚ ትምህርት ቤት ነው። አማረኛና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ በዋትሳፕ በቴሌግራም እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተማሩ። ሰላም ሰላም ወደ ቻናሌ ቤተሰቦች፣ በባለፈው ክላሳችን ክፍል አንድን የአማርኛ ፊደላትን ይዤላችሁ መጥቼ ነበር። በዛሬው ክላሳችን ደግሞ ክፍል ሁለትን የአማርኛ ፊደላትን የምናየው ይሆናል። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሁሌ የምንለቃቸው ቪዲዮ እንዲደርሷችሁ ቤተሰብ ሁኑ። ከዚያ በመቀጠል ወደ ቪዲዮ ስነድ ይቺ ኙ ኛ ኚ ኚ ኙ ኒ ኛ ይቺ ባለ አንድ እግር ፊደል ትባላለች። እንግዲህ ሁለተኛ ላይ ያሉ ፊደላት ከጎናቸው እንግዲህ ተረውን ስታያቸው ቀጥላላቸው። ሶስተኛ ላይ ደግሞ ከገር ከገራቸው ሁሎችም እንደምታያቸው ቀጥላላቸው። አራተኛ ላይ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራል። አምስተኛ ላይ ደግሞ ሁሎችም ቀለበት ቀለበት በቀይ በኩል ታች ላይ ያላቸው ስድስተኛ ላይ የተለያየ ቅርጽ ነው ያላቸው ሁሎችም እንደምታያቸው። ሰባተኛ ላይ ባለ ሁለት እግር ከሆኑ የመጨረሻ እግራቸው አራተኛ ላይ የመጀመሪያ እግራቸው ሲያጠር፣ ሰባተኛ ላይ ደግሞ የመጨረሻ እግራቸው ያጠራል ማለት ነው። እነዚህ ባለ ሁለት እግር ከሆኑ ነው። ባለ አንድ እግር ከሆኑ ግን እንደምታያቸው ካናታቸው ላይ ቀለበት የመሆን እድል አላቸው። ባለ አንድ ግር የምትሏት ይችን ነው። ይቺ ደግሞ ቅርጽ አልባ በመባል ነው የምትታወቀው። እያንዳንዳቸው እንግዲህ ስናይ ይችን አንብበናታን እንድገማት። ስ፣ ኙ፣ ኛ፣ ኞ፣ ኞ። ይቺ ባለ ሁለት ግር ያልናቸው ናቸው። እንግዲህ ተረሆን ያሉት ሶስቶች ይቺ አ፣ ኡ

እች ዛ ዛ እች ዜ ዜ እች ዝ ዝ እች ዞ ዞ። አሁን ማንበብ ስትጀምሩ ባለ ሁለት እግር ናት፣ ባለ አንድ እግር ናት። ከጎናቸው ሁሎችም ቅጠል አላቸው። ሶስተኛ ላይ ሁሎችም ከግራቸው ቅጠል አላቸው። ግረሸታታ ወደ ቀኝ በኩል የዞረ እግራቸው ማለት ነው። አራተኛ ላይ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጥራል። አምስተኛ ላይ ሁሎችን በቀኝ በኩል ቀለበት ያላቸው ፊደላት ቀለበት ካገኛቸው አምስተኛ ናቸው ብላችሁ በአምስተኛ ድምፅ ታነቧቸዋላችሁ። ስድስተኛ ላይ እንግዲህ ትኩረት ሰጣችሁ እያያችሁ እየጻፋችሁ ድምፃቸውን መለማመድ ነው የሚኖርባችሁ። የተለያየ ቅርጽ ነው ያላቸው። ሰባተኛ ላይ ግን ባለሁለት ግር እግር ከሆኑ እንደምታያቸው የመጀመሪያ የመጨረሻ እግራቸው ያጥራል ማለት ነው። የመጨረሻ እግራቸው ያጥራል። ባለ አንድ እግር ከሆኑ የተለየ ቅርጽ ሊኖራቸው ይችላል። አናታቸው ላይም ቀለበት ሊኖራቸው ይችላል ማለት ነው። እያንዳንዳቸውን ድምጻቸውን ስናያቸው እች በድጋሚ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ እች ደግሞ ዠ ዠ እች ዡ እች ዢ እች ዣ እች ዤ

ኡ ጢ ጣ ጤ ጥ ጦ ጦ ይቺ ጨ ባለሶስት እግር ትባላለች። ይቺ ባለ ሁለት፣ ይቺም ባለሁለት ባለ ሁለት፣ ይቺ ቅርስ አልባ ይችም ቅርጽ አልባ ይቺ ባለ ሁለት እግር ይባላሉ። እያንዳንዳቸውን ስታያቸው ሁለተኛ ላይ ደግሞ ከእነ መጀመሪያዎች ላይ ቅጥል ማድረግ ነው ማለት ነው፣ ከጎናቸው ሶስተኛ ላይ እግረ ሸፋፋ ማድረግ ነው የሚጠበቅባቸው። አራተኛ ላይ ባለ ሁለት እግር ከሆኑ የመጀመሪያ የመጀመሪያ እግራቸውን ተሰጥራላቸው። ባለ አንድ እግር ከሆኑ ግና ትኩረት ሰጣቸው ልታዩዋቸው ይገባል ማለት ነው። አምስተኛ ላይ ሁሉም ቀለበት አላቸው። ስድስተኛ ላይ እንግዲህ ቅድም እንደነገሯቸው የተለያየ ቅርጽ ነው ያላቸው። ድምፃቸውን እየጠራን እየጻፍን እንለማመዳለን። ይህች ደግሞ ሰባተኛ ላይ ያሉ ፊደላት ናቸው። የመጨረሻ እግራቸው ያጠራል ማለት ነው። ባለ ሁለት እግር ከሆኑ ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት የመሆን እድል አላቸው። እንግዲህ አራተኛ ላይ ያሉ ፊደል እንግዲህ አራተኛ ላይ ያሉ ፊደላትን ስታዩቸው የመጀመሪያ እግራቸው ነበር የሚያጠራው። ሰባተኛ ላይ ያሉ ፊደላት ደግሞ የመጨረሻ እግራቸው ያጠራል ማለት ነው። እያንዳንዳቸው ስታዩቸው ጨ ጨ

ጲ ጳ ብለን እናነባለን። ማለት በከንፈር ነው የምታነባት። እች ደግሞ ፀ ፀ እች ፁ እች

ጆ ጆ። እቺ ደግሞ ባለ አንድ እግር ትባላለች። በከንፈር ነው የምናነባት። ፐ ፐ እቺ ፑ እቺ ፒ እቺ ፓ እች ፔ ፔ እቺ ፕ ፕ እቺ ፖ ፖ እንግዲህ ፐ ፑ ፒ ፓ ፔ ፕ ፖ

እቺ ሀ ሀ እቺ ሁ እቺ ሂ እቺ ሀ እቺ ሄ ሄ እቺ ህ ህ እቺ ሆ ሀ ሁ ሂ ሀ ሄ ህ ሆ ሆ። እነዚህ ደግሞ ወደዚህ የምታዩቸው ውስብስብ ቃላት ቃላ ፊደላት ወይም ውስብስብ ፊደላት በመባል ይታወቃሉ። እያንዳንዳቸው ስታያቸው፣ ይቺ የፐቤት አሁን መጨረሻ ነው። ፖ ይሏት ናት። ይቺ ኗ ይሏታል። ይቺ የሀቤት ፏ ይሏታል። ይቺ እንደምታያት ሏ ሏ። ከዛቺ ኋ። ይቺ ሟ፣ ሷ፣ ሯ፣ ሷ፣ ሿ ሿ፣ ቋ ቋ፣ ቧ

ጓ ጧ ጫ ጧ ጿ ዋ ይባላሉ። በዛሬው ክላሳችን ይህን ይመስላል። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ኦንላይን መማር ለምትፈልጉ ከዚህ በታች ባስቀመጥ ነው ስልክ እየደወላችሁ በይሞ በኢንስታ በኢሞ በአትሳብ በቴሌግራም እየደወላችሁ ኦንላይን መማር ትችላላችሁ። በቀጣይ እስከምንገናኝ ሰናይ ቆይታ